ሩሲያ ከዩክሬን ጋር ቀጥተኛ ንግግር ለማድረግ ዝግጁ መሆኗን ፑቲን ጠቆሙ። ሰላም ጤና ይስጥልን። ውድ ኢትዮ ከረንት የኢትዮ ገጽ ተከታዮችና አድማጮች እንደምናላችሁ። ለእቱ የተመራረጠ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ አብረ እንድትዘልቁ በአክብሮትን ጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን መሪ ጋር ቮለድሚር ዘለንስኪ ጋር የሁለትዮሽ ንግግር ለማድረግ ዝግጁ መሆናቸውን ፍንጭ ሰጡ። ፑቲን ይህንን ያሉት ሩሲያ በዩክሬን ላይ ወረራ ከከፈተች በኋላ ለመጀመሪያ ጊዜ ነው ተብሏል። ፕሬዝዳንቱ ለሩሲያ መንግስት የቴሌቪዥን ጣቢያ ሰኞ ዕለት ሲናገሩ ሩሲያ ሁልጊዜ ጊዜ ማንኛውን ሰላም ለማምጣት የሚደረጉ ጥረቶችን በበጎ ነው የምትመለከተው ሲሉም ተናግረዋል። የኬቭ መንግስት ተወካዮች ተመሳሳይ ስሜት እንዲኖራቸው ቸው ተስፋ አደርጋለሁ ብለዋል። የፑቲን አስተያየት ሲቪል ኢላማዎች ላይ ጥቃት አለመፈጸምን በተመለከተ ከዩክሬን ጋር ቀጥተኛ የሆነ ንግግር ላይ ለመሳተፍ ፍላጎት መኖሩን እንደሚያመለክትም የክሬምሊንን ቃል አቀባይ ዲሜትሪ ፔስኮቭ ተናግረዋል። ዘለንስኪ ለፑቲን አስተያየት ቀጥተኛ ምላሽ አልሰጡም። ሆኖም ዩክሬን የሰላማዊ ሰዎች ደህንነት ለሚያረጋግጥ ማንኛውም ንግግር ዝግጁ መሆናቸውን አብራርተዋል። ሩሲያ እንደ ኤሮፓ መቆጣጠር በ2022 በዩክሬን ላይ ሙሉ ወረራ ከከፈተች በኋላ በሁለቱም ወገኖች መካከል ቀጥተኛ ድርድር ተካሂዶ አያውቅም። ፕሬዝዳንት ፑቲን የሁለትዮሽ ግንኙነቶችን ጨምሮ ሲቪል ኢላማዎች ላይ ጥቃት ስላለመፈጸም ውይይት ሊያደርጉ እንደሚችሉ ሲገልጹ፣ በዩክሬን በኩል ድርድርና ውይይት ለማካሄድ ፍላጎት እንዳለ በማሰብ እንደሆነ ፔስኮቭ ለኢንተርፋክስ የዜና ወኪል አብራርተዋል ተናግረዋል። ዘለንስኪ ምሽት ላይ በቪዲዮ ባስተላለፉት መልእክት ሞስኮ በሰላማዊ መሰረተ ልማቶች ላይ የምትፈጽመውን ጥቃት ለማቆም ትስማማ አልያም አትስማማ እንደሆነ ዩክሬን ግልጽ የሆነ መልስ ትፈልጋለች ሲሉም ተናግረዋል። የዩክሬኑ መሪ ፑቲን ለፋሲካ አጭርና ውስን የሆነ የተኩስ አቁም ስነ ማድረጋቸውን ተከትሎ በረጅም ርቀት ተወንጫፊ ድሮኖችና ሚሳኤሎች በሲቪል መሰረተ ልማት ላይ የሚፈጸም ጥቃት ለማባራት ቢያንስ ለሰላሳ ቀን የተኩስ አቁም እንዲደረግ ሀሳብ አቅርበው ነበር። ሆኖም ግን ፑቲን ክሪምሊን ሀሳቡን እንደምታጤነው ገልጸው ሲቪል መሰረተ ልማት ጥቃት እንዳይፈጸም የሚለው ሀሳብ መስተካከል አለበት ሲል ለጋዜጠኞች አብራርተዋል። ሆኖም በዚያው ወር መጀመሪያ ላይ በሰሜን ምስራቅ ከተማ ሱሚ ከተማዎች ላይ 35 ሰዎች የተገደሉበትና ከመቶ በላይ ሰዎች የተጎዱበት የሲቪል ህንፃ ጦራቸው ኢላማ ማድረጉን ፑቲን አምነዋል። በሰሚ ቀጠና የኮንግረስ ሴናተራት በጦራቸው ስለተፈጸመው ጥቃት ሁሉንም ሰው ያውቃል። የሲቪል መሰረተ ልማት ነው ወይም አይደለም? ሲቪል መሰረተ ልማት ነው። ሆኖም በኩርስ ክልል ወንጀል ለመፈጸሙት የስልማት ስነ ስርዓት እየተካሄደ ነበር ብለዋለ ፑቲን። በንግግራቸው ቢያንስ በዛ ወቅት የሴሚ ማዕከል ፋሲካን የሚያከብሩ ሰዎች ጎዳናው ተጨናንቆ ነበር። ሆኖም ግን በኮንግረሱ ሕንፃ የሜዳሊያ ስነ ስርዓት እየተካሄደ እንደነበር ከተዘገበ በኋላም የክልሉ ምክትል መሪ ከስራቸው ተባረዋል። ዘለንስኪ ሰኞ ዕለት በሰጡት አስተያየት ዩክሬን ቢያንስ ቢያንስ የሲቪል መሰረተ ልማት ላለመምታት ያላት አቋም አቅርባለይ። ከሞስኮ ጋር ግልጽ መልስ እንጠብቃለን፣ ይህ እንዴት እንደምናረጋግጥ፣ ለማንኛውም ንግግር ዝግጁ ነን ብለዋል። ዘለንስኪ ጨምረውም ግልጽ የሆነ ቀላልና ተጨማሪ የሆነ መንገድ አለ። ይህም በሚሳኤሎችና ረጅም ርቀት ድሮኖች የሚፈጸም ጥቃቶችን ማቆም ነው። ይህ የሁሉም የሲቪል መሰረተ ልማቶች ደህንነት ያረጋግጣለም ሲሉ አብራርተዋል። እውነተኛና ዘላቂ ተኩስ አቁም ማድረግ ሰላምና ደህንነት ለማረጋገጥ የመጀመሪያው እርምጃ መሆን አለበትም ሲሉ ተናግረዋል። ይህ በእንዲህ እንዳለ ሰኞ ምሽቱ ላይ ሩሲያ በዩክሬን የወደብ ከተማ ኦደሳ ላይ የድሮን ጥቃት መፈጸሙ ተዘግቧል። የአካባቢው ባለስልጣን እንዳሉት ከሆነ በጥቃቱ የመኖሪያ ህንጻ በሰዓት መያያዙና በመፈራረሱ ሶስት ወይ ጉዳት አጋጥሟቸዋል። በሌላ በኩል ዩክሬን ረቡ በለንደን የሚካሄደው ከአሜሪካና አውሮፓ ሀገራት ጋር የሚደረግ ውይይት ትሳተፋለች። የውይይቱ ቀዳሚ አጀንዳ ያለምንም ቅድመ ሁኔታ ተኩስ ማቆም እንደሚደረግ እንዲደረግ መግፋት እንደሆነ ዘለንስኪ ቀድመው አብራርተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ ሀገራት ውይይቶችን ከባድ የሚያደርጉ ከሆነ አሜሪካ ከአሸማጋይነት አትሳተፍም ካሉ በኋላ በዚህ ሳምንት መጀመሪያ ላይ ሩሲያና ዩክሬን የተኩስ አቁም ስምነት ይደርሳሉ ተብለው ተስፋ እንደሚያደርጉም ገልጸዋል። ሰሜን ኮሪያ ከስድስት ዓመታት በኋላ የመጀመሪያው ዓለም አቀፋዊ የማራቶን ውድድር አካሄደች። ሰሜን ኮሪያ ከስድስት ዓመታት በኋላ ለመጀመሪያ ጊዜ የፒዮንግያንግ ኢንተርናሽናል ማራቶን አካሂዳለች። በዚህ ውድድር ላይ ከሁለት መቶ የተለያዩ ሀገራት የመጡ ሯጮች እንዲሳተፉ ማድረጉ ተገልጿል። እንደ አውሮፓ አቆጣጠር በ1981 የተጀመረው ይህ የማራቶን ውድድር በየዓመቱ በሚያዝያ ወር የሀገሪቱ መስራች የሆኑት ኪም ኢንሱንግ ልደት ለማክበር ይካሄዳል። ከሁዱ ማራቶን ውድድር በፊት ውድድር ለመጨረሻ ጊዜ የተካሄደው እንደ ኤሮፓ አቆጣጠር በ2019 ሲሆን 950 የውጭ ሀገር ዜጎች ተሳትፈውበት ነበር። በቀጣዩ ዓመት የኮቪድ-19 ወረርሽኝ መከሰቱን ተከትሎ ሰሜን ኮሪያ ራሷን ከቀሪው ዓለም ነጥላ ቆይታለች። ሰሜን ኮሪያ ካለፈው ዓመት ጀምሮ ወደ ዋና ከተማው የሩሲያ ቱሪስት ብቻ እንዲገቡ ፈቅዳለች። ሯጮች ወረርሹን ከመከሰቱ በፊት እንደነበረው በተደራጀ ጎብኚዎች ቡድን ውስጥ ተካተው ወደ ሀገር ውስጥ መግባት ተፈቅዶላቸዋል። የውድድር አዘጋጁ በድረ ገጹ ላይ አጋር ሲሉ የጠቀሱት መቀመጫውን ቤጂንግ ያደረገው ኮሪዮ ቱሪስ የጉዞ ኤጀንሲ ለስድስት ቀናት የማራቶን ጉብኝትና ቤጂንግ ደርሶ መልስ ትኬት 2400 ዶላር ያስከፍላል። ኤጀንሲው በድረ ገጹ ላይ የፒዮንግያንግ ማራቶን ከአካባቢው ነዋሪዎች ጋር ለመገናኘት እድል የሚሰጥ በመሆኑ እጅግ በጣም ልዩ የሆነ ተሞክሮ ነው ሲሉ ጽፈዋል። ትናንት የማራቶን ውድድር የተሳተፉ ተሯጮች በከተማ ውስጥ የሚገኙ የተለያዩ ስፍራዎች ማለፍ ይጠበቅባቸው ነበር። ከዚህም የኪም ኢንሱንግ ስታዲየም፣ ኪም ኢንሱንግ የጃፓኑ አገዛዝ በመቃወም የተጫወቱት ሚና ለማስታወስ የተሰራ የድል ሐውልት ሳይንቲስቶች እና መሐንዲሶች መኖሪያ የሚገኝበት አውራ ጎዳና ዋና ዋናቹ ናቸው ተብሏል። ኦንላይን የተለቀቁት ምስሎች ሯጮች ውድድር የሚጀምርበት ና የሚጨርሱበት ስታዲየም የተሰበሰቡ በርካታ ተመልካቾች ባንዲራ እያውለበለቡ ያሳያል። የሰሜን ኮሪያ ሯጭ ፓክ ኩም ዶንግ ለሮይተርስ የዜና ወኪል ዜጎች በኔ አይነት ላይ አይናቸው በመጣላቸው ድካም በተሰማይ ጊዜ ሁሉ እንዲቋቋም ረድቶኛል ብለዋል። ስለ ሩጫው ውጤት በይፋ የተቀመጠ ምንም አይነት መረጃ የለም። ሰሜን ኮሪያ በ2023 አጋማሽ ላይ ኮቪድ-19 ገደቦች ማላላት ጀምራለች። በዚሁ ዓመት የካቲት ወር አንዳንድ ምዕራባዊ ጎብኚዎች ዋና ከተማ ርቀው ከሚገኙ ከተሞች እንዲጎበኙም ብትፈቅድም ከሳምንታት በኋላ ታግደዋል።